ሀቢ የሚባለው ይሄ እንትኑ አዝማሪው ማለት ነው። ፌስቡክ ላይ የሚገርም ነገር ፕሮቴስታንት ውስጥ የማውቀውን መዝሙር ገልብቶ ሲዘንብር አሰማሁት እና ይህ እኮ የከሌ መዝሙር ነው ምናምን ብዬ ኮሜንት አደረኩለት እና ነትዛለኝ እንደውም ምናምን ብዬ ኮሜንት አለ። ወላሂ በኮሜንት መጡ መች ወጣ ከፕሮቴስታንት አንተ፣ ከአሁንም እኮ እዛው ነው ያለው፣ መሰለምክልና ነው አለ። ከዛ እንግዲህ ውስጥ እንደዛ ከሆነ አስ እስከ ዛሬ የሰማሁት የሱዳንኛ ሙዚቃ የራያ የሙዚቃ ስልትና፣ የተለያዩ ዘፋኞች ሙዚቀኞች ዜማቸውንና ሀሳባቸውን ሰርቆ በማምጣት እስላማዊ ነሽዳ አስመስሎ ማቅረብ እንዳለ ነበር የሰማሁት። መግበሬ እንደሰማችሁትና እንደታዘባችሁት ጭራሽም ከፕሮቴስታንት መዝሙር ሰርቆ በማምጣት እስላማዊ ነሽዳ አስመስሎ ማቅረብ እንዳለ ነው የታዘብኩት። እኔ የትኞቹንም አልከታተላቸውም፣ ሆን ብዬም አላዳመጣቸውም። ሶሻል ሚዲያ ላይ ሰው ሲተቻቸው ብቻና ብቻ ነው የማየው እና አያ ተቹት ምን አድርጋችሁ፣ ምናምን እንዳትሉ። ለሱ ፕሮሞሽን እያደረግንለት ነው። ምክንያቱም እሱ ቢዝነስ እየሰራ ነው። ለእሱ ቢዝነስ ፕሮሞሽን እያደረግንም ትውልዳችንን እናድናለን። ይህን ያልኳቸው ለምንድ ነው? ንጽጽር ላይ እንደ መስራታችን መጠን ንጽጽር ላይ የምንሰራው ነገራሙን ጭቅጭቅ ንትርክ አምሮን አይደለም። ነገር ግን ኢየሱስ ፈጣሪ ነው፣ የኢየሱስ እናት የፈጣሪ እናት ናት፣ የሚለው ሀሳብ የመጣው ከቀሳውስት እና ከመነኮሳት የመነጭ ፍልስፍና እንጂ ሐዋርያት፣ ነብያት የፈጣሪ እናት ናት ኢየሱስ ፈጣሪ ነው ይመለክ ብለው አያምኑም፣ አላስተማሩም ከጊዜ በኋላ እየመጣ ነው ኦኬ በተለይም ኢትዮጵያ ውስጥ ስንመጣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነቷ ሌላ ሀገር ክርስትና አይመስልም እኮ እዚሁ ሀገር ተለክታ ተመጥና ተቀርጻ እየተሰራች ናት ለምሳሌ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አልፎ ጭራሽን በኢትዮጵያ ደረጃ ሊቁ ያሬድ ሲባል ሰምታችኋል ይሄ ሊቁ ያሬድ የሚባል ግለሰብ ኢትዮጵያ ቤተክርስቲያን ላይ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ እጅግ በጣም ብዙ ድርሰቶችን ደርሷል እንደዚህ አድርጉ እንደዚህ አድርጉ ብሎ እሱ የደረሳቸው ድርሰቶች እንደ መለኮታዊ እንደ ሃይማኖት ተወስደው እየተተገበሩ ነው። ታውቃላችሁ፣ ሊቁ ያሬድ ሙቷል እንኳ ተብሎ አይታመንም እኮ ተነጥቋል ተብሎ ነው የሚታመነው። ስለዚህ ከፕሮቴስታንት ከየራያ ሙዚቃ ስልት፣ ከሱዳንኛው፣ ከተለያየ ሙዚቃ ሙዚቀኞች ዜማ አዘፋፈን ስልት ሰርቀው ስለሆነ ሺዳ አስመስለው ያመጡ ሰዎች ከዛሬ 2300 ዓመት በኋላ ሊቁ ሙዓዝ ሊቁ እንትና ሊባሉ እኮ ነው፣ ጭራሽ ተነጠቁ አረጉ ሊባል እኮ ነው። የኢትዮጵያ እስልምና የሚባል ነገር ሊፈጠር ነው፣ አስባችሁታል? የኢትዮጵያ ኦርቶዶክስ የሚባለው እኮ ኢትዮጵያ ኦርቶዶክስ እኮ ሌላ ሀገር፣ እነሱን የሚመስል እኮ የለም እኮ። እምነታቸው፣ ያምልኮ ስርዓታቸው እኮ ሌላ ሀገር የለም እኮ፣ ኢትዮጵያ ውስጥ ብቻ ነው ያለው። ይሄ የሆነው ለምንድነው? ኢትዮጵያ ውስጥ ያሉ የዱሮ መነኮሳት፣ ቀሳውስት እንዲያድርጉ እንዲያድርጉ እያሉ ህዝቡ ላይ የጫኑት ነገር ነው እየተተገበረ ያለው። ከአሁን በፊት በተደጋጋሚ የነገርኳችሁ ማለት ነው። አሁን ሊቁ ያሬድ የሚባለው በጣም ብዙ ድርሰቶች አሉ አይደለም ለምሳሌ አሁን የሥላሴ በዓል ሲሆን ይሄ ማህሌት የሚባላላቸው እንትን ለሥላሴ በዓል ሲሆን የሚባል ዜማ አላቸው እና ምንድነው ያለው በአንድ አምላክ እናምናለን በሁለተኛው አምላክ እናምናለን በሶስተኛ አምላክ እናምናለን ብሎ የደረሰላቸው ያንን ቄሶቹ የሥላሴ በዓል በሆነ ቁጥር በዜማ የሚያቀርቡታል አሁን ለምሳሌ እኔ በጣም እኮ ነው የሚገርመው ስለዚህ አሰልሰን የምናስተምረው ምንድን ነው የነቢያት አስተምሮ የሐዋርያት የሰሓባት የሰሃቦች አስተምሮ መና ሆኖ እንዳይቀር ነው። ጊዜ በመጣ ቁጥር ቤዲያ ማለትም ተጨማሪ ሀሰብ ተጨማሪ ፍልስፍና አምላካችን አለ ሱብሃነ ወተዓላ አሊውም አክመልቱ ለኩም ዲኑኩም ብሏል። ዛሬ ሃይማኖታችሁን ሞላሁላችሁ ብሏል። እኛ ሃይማኖታችን ሙሉ ነው። ከፕሮቴስታንት ከራያ ከሱዳንኛ ከተለያየ ሙዚቃ ዜማና ስልት እየተሰረቀ እየመጣ እስልምናን የምናሽ ሙነሙንበት አይደለም። እኛ እስልምናችን ሙሉ ነው። የማንም ሼህ ወይም የማንም ሙአዚን ወይም የማንም ነሽዳ ነሻጅ ፍልስፍና አመለካከት ተጨምሮበት ከሌላው ሀገር እስልምና ተለይተን የኢትዮጵያ ሙስሊሞች እንድንባል አንፈልግም። እኛ ሙስሊሞች በዓለም አቀፍ አንድ ነን። የኢትዮጵያ መስጊድ የሚባላል አሜሪካ የለም። በሌላ በአውስትራሊያ፣ በአውሮፓ የኢትዮጵያ መስጊድ የሚባላል የለም። ሙስሊም ዓለም አቀፍ ነው። በየትኛውም ዓለም ቢሄድ ያገኘው መስጊድ ውስጥ ገብቶ አምላኩን ያመልካል። ነገር ግን ኢትዮጵያውያን ኦርቶዶክሶች የግዴታ የኢትዮጵያ ኦርቶዶክስ የህዱበት ሀገር ተከትለ ሄደ ቤተክርስቲያን ማቋቋም አለባት። ምክንያቱም የአምልኮ ስርዓት፣ የሃይማኖት ስርዓት የኢትዮጵያ ቄሶችና መነኮሳት ቀርጸው የሰጧቸው ነው። ሐዋርያቶቹ አያቁትም፣ ነቢያቶቹ አያውቁትም፣ መጽሐፍ ቅዱስ ላይ የለም። ስለዚህ ነጋጠባ እንደዚህ የምናስተምረው ትውልዳችን ልናድን ነው። እናንተም ቢዝነሳችሁን ስሩ፣ እኛም ትውልዳችንን ለማደን እናስተምራለን። ብዙ አጋጣሚ ተመሰግኑን ይገባል። ፕሮሞሽን ያደረግንላችሁ እነ ሊቁ ሙዓዝ